የምን ሆነ ነው ልትችል አላችሁ ጋይዝ፣ የጭንቀት ያለበት ሰው ኑሮ ነው የማሳያችሁት ዛሬ በዛሬ ቪዲዮ። ማታ በዙ ጊዜ ጨንቀኝ ብዙ ነገር ሳስብ ከማግረጋቸው ነገሮች ውስጥ ከቅዱስ ቱረኝን ካሬንተርኮ ስልኩ በኋላ እንደ ቴራፒ ነገር ብዬ እያያዝኩት ነገር አለ። አሁን ክረንትሊ ሰዓቱ ስምንት ሰዓት ነው። እንቅልፍ እምቢ ብሎኛል። ሁለት ደግሞ እርቦኛል። የሆነ ቤት አሳያቸዋለሁ። ሀያ አራት ሰዓት የሚሰራ ቤት። በዛውም እስኪ ከተማው ምን ይመስላል በስምንት ሰዓት ሌት፣ ዛሬ ምንድን ነው ሐሙስ ሌት ምን ይመስላል የሚሆን እናያለን ማለት ነው። ሀይ ጋይስ፣ አሁንም ዊርድ በላችሁ እንዳ እንዳትሉ ያው ከብዙ ሰው ባህሪ ይለያል ባህሪ ግን ያ በጣም ከምወዳቸው መንገዶች ውስጥ ማለትም እንደዚህ ጸጥ ብሎ ለመሄድ ለማውራት ከራስ ጋር ምናምን በጣም አንደኛ መርጠው፣ ማንም በማንም ሳይነካችሁ ጭራሽ ሰፊ ነው፣ ማንም አይጋጫችሁ፣ ማንም አይጠጋችሁ፣ እዛው አስፍቶ ይሄዳል። እናንተ በስልሳ በአምሳ በ50 ደጋ ብላችሁ የምሄዱበት ቦታ መገናኛ፣ ከመገናኛ ወደ ቦሌ ያለች መንገድ ያት ባዶ እንደሆነች አዲስ አበባ ግን እንዴት እንዳማረባት እያያችሁ ነው አይቀርኩ አይደለም እያወጥ እያወጥ በእናትህ እያችሁ አዎ ሊሚት አለ ሊሚት እናከብራለን ሀምሳ ነው የሚለው ብዙ በጣም ይረግጡ ይሄ ነገር በጣም ይረግጡታል ኢትዮጵያኖች ብዙ አክሲደንት የለም እንዴት ለመናገር አይ ቲንክ በጣም ሰፊም ስለሆነ ብዙ አክሲደንት የለም፣ ግን በጣም የሚረግጡታል። በጣም ባሳያቸው ደስ ይለኛል። እስካሁን ስላልመጡ ነው። በመቶ ምናምን የሚነዱ በጣም ብዙ ናቸው ማለት ነው። በቅርባቸው አሁን ከመምጣት በፊት ሰፈር ላይ የሆነ መኪኖች ተጋጭተዋል። ሁሌ ማወቅ ያለባችሁ ነገር እንደዚህ ማታ ማታ መንዳት ምናምን የምትወዱ ሰዎች፣ ብዙ ሰዎች አሁን ዘፈን ይሰማል፣ ዘፈን ደብልቀው። እኔ ጸጥ አድርጌ ነው የምሰራው እንደዚህ ጸጥ ከራሴ ጋር ለማውራት እስከሆነ ድረስ ማለት ነው። ግን አንዳንድ ሰዎች ዘፈኑን ድብልቅ አድርጎት ምናምን የሚነዱ ሰዎች አሉ በዛ ሰዓት ላይ

በጣም በጣም ግጭት የሚበዛበት ቦታ ነው። ይኸው አሁን እንዴት እንደሚያልፍኝ ቦታ ገባል። አሁን ቀስ ብላችሁ ማለፍ ነው። እንዳላሳለፈው ደግሞ እነዚህ ያሉ ይቅርታ እንግዲህ ማብራት አይከበርም። ማታ ማታ እና the most mode ቦታ the most view ያለበት the most peaceful የሆነ መንገድ ያውታችሁ፣ በማታ አይታችሁት፣ በስምንት ሰዓት ካላችሁ ያው ያው ያት በእናታችሁ አዲስ አበባ ስምንት ዛ ለሊት ስምንት ሰዓት ስምንት ከሀያ አሁን መንገር ነው። በእናታችሁ አዲስ አበባ ኧረ ታይታይታይ አዲስ አበባ ወደት ሄድሽ ነው መንሽ ነው። በጣም ትለት ነው። አሁን በጣም የራቤ ነው። በጣም የራቤ ነው ደግሞ እዚህ ጋር ሱፐር ማርኬት አለች። ኤኒ ታይም የሚፈልጉ ከሆነ በዚህ ሰዓት ቆጣችሁ እና ሱፐር ማርኬት ሁሉ ብዙ። አሁን ወደ ሳር ነው ነው፣ በቃ ምንም የምደብቀው ነገር የለም። በዚህ አጋጣሚ ይሄን ቪዲዮ የምታዩ ሰዎች ሳር ሃያ አራት ሰዓት ይሰራል። አዎ ይሰራል። እስካሁን አላወቃችሁ ያስተውቃል። ምክንያቱም ብዙ ሰው ያሰራበት ቪዲዮ ነገር እሱ ብዙ ሰው ያውቃል። የሚወጣ ሰው ያውቀዋል። ባይገርማችሁ ክለብ ምናምን የሚወጣ ሰው ሳር እንደሚሰራ ያው፣ መኪና አስቆመው ውስጥ ውስጥ የሚያስተካክል ነው። ቦስ፣ እስኪ ቼክ እናድርጋቸው። ሥራ ይሠሩ ነው። ነገር ፀጥ እንዲል ነው፣ ዘፈን አስጠፍቼ ነው፣ ኮፒሬት እንዳይል። ቦስ፣ ከናንተ ጋር ጠንካራ ሰራተኛ ማለት ነው

አን እደም ሶፍት የሆነው ካላች ዳቦ ምናምን አሁን ፍረሽ አሁን እየተጋገረ ያለ ዳቦ ፍረሹን እያገኙት ነው።

አንተ ማታ ማታ እንደዚህ ነው እንደ የሚጥመው ዳቦ ደግሞ ዳቦውን አላውቅም አላውቅም እንግዲያ እያልክ ጠዋቱ

ችግር ጋር ደውዬ ከፈለገ አፍንጫውን ቪዲዮ ይመስላል። አዎ ማታ ማታ አውጣለሁ ግን እንደምታየው ተደጋግዬ ራሴ ከራሴ ጋር በኋላ ስላለብኝ ለራሴ እንደዚህ አይነት ቦታ መጥቼ እየበላሁ ከራሴ ጋር ጊዜ አሳልፋለሁ። በጠንቀቅ በጣም አለባችሁ። እንደዚህ አይነት ቦታ ምትወጡ ከሆነ ማታ ማታ አሁን ቅድም እንደነገርኳችሁ ግጭት አለ። ቅድም እንዳየ ነው እንዳየሁት እኔ ሶ ሁሌ ተጠንቀቁ። በአምሳ ንዱ እውነቴ ነው እምላችሁ ሀምሳ ንዱ ምክንያቱም ባዶ መንገድ ነው። ትደርሳላችሁ ቶሎ። ወላሂ ነው እምላችሁ እውነት ለራሳችሁ ብላችሁ ኤኒ ሳብ ለመምጣት የምትፈልጉ ከሆነ ኤኒታይም ላይ ሀያ አራት ሰዓት እንደምንጀምር ሀያ አራት ሰዓት እንደጀምረ ለማስዋወቅ ነው። በኤኒታይም መታችሁ ምግብ መለት ትችላላችሁ። ኤኒታይም መታችሁ ደሴ ምግብ ቀን የምታገኙትን ማታ ታገኛላችሁ። ያው ማታው ትኩስ ነው ዳቦ ስለሚሰራ ማለት ነው እዚህ ስለሚሰራ ማታው ትኩስ ሆኖ ነው የምታገኙት። በጣም ነው የሚጥመው። እንደምታዩት በጣም ልስልስ ነው ሁሉ ነገር አንደኛ፣ እንደ ሁሌው ማለት ነው ሁሌም እናደኛ ነ ሲጀምር፣ ያ ሀያ አራት ሰዓት ጀምረናል። መታችሁ ብሉ።